ዛሬ ማሂ ተፈትናለች ተፈትናለች ማለት ነው ሀሰን በገገሟ በገገሟ አፈቅርሻለሁ በቃ ፍቅሬን ተቀበይኝ ካልሆነ ግን በቃ እየሰራ ነውን ቪዲዮም ታጠፊዋለሽ ፎቶችንም ታጠፊዋለሽ እንደገና ደግሞ በቃ ከዚህ በኋላ ቪዲዮ አብረን መስራት አንችልም ብሎ እንግዲህ አጨናንቋታል ማለት ነው የማሂ ምላሽ ምን ይሆን የሚለውን ነገር እኔም ገርሞኝ ነበረ ኤኒዌይስ ግን እነዚህ ሁለት ልጆች ያው ከፎቷቸው ከቅርባቸው ከጓደኝነታቸው አንጻር የሆነ አብሮ በሆኑ ብዬ መመኛቸው አይነት ሰዎች ናቸውእና ማሂ ቅብጠቷ ምናምን ደስ ትለኛለች፣ ሀሰንም ተጫዋችነቱ ምናምን። አሁን አሁን ላይ ግን ጨዋታ ቀንሷል። በነገራችን ላይ ማለት ነው ሀሰን የምር ከሀይሚጋ ከብሩክ ጋር እራሱ ሲሰሩ ከካሜራ ጀርባ ሆኖ እንደዚህ አድርጉ እንደዚህ በሉ እያለ ማለት በጣም የሚያስቅ ንግግሮችን ይናገር ነበር ጥሩ ጊዜ ነበራቸውና ሀይሜም ብሩክማው የሆነ ነገር የሆነ ነገር ሲፈጠር አሁን ብዙ እየተራራቁ መጡ ምናምን ነገር እንጂ ጥሩ ጊዜ ነበራቸው እና ያ ጨዋታው ናፍቆኛል። እውነት ለመናገር አሁን ላይ የሆነ ኮስተር ብሎ ያው አንዳንዴ እድሜም ጊዜም የሆነ ነገር እያስተማራችሁ ነው የሚሄደው ና ትማሩበታላችሁ ምናምን ነገር ያው እያደገ ነው መሰለኝ፣ ለዛ ነው ቁም ነገረኛ የሆነው። በእርግጥ ቁም ነገር ሳይኖረው ቀርቶ አይደለም እንደዛ ቀልደኛ ተጫዋች የነበረው ግን አሁን ላይ ቀንሷል ለማለት ነው። ኤኒዌይስ ደስ ይለኛል። ሀሰን አልዋሻችሁም፣ እና ማሄን እንግዲህ ጠርቶ በስማም ደግሞ እንዴት ነው ያማረባት ዛሬ በጣም ነው የምታምረው፣ አለባበሷ ደስ ይላል። ጾሙን ጾም መስላለች፣ በቃ ጾም አስመስሏለች። እንደዚህ ነው በቃ እኔ ሁሌ አንዳንዴ ሁሌ ጾም በሆነ ላለው በእውነት ነው የምላችሁ፣ ሁሌ ጾም የክርስቲያኑም የሙስሊሙ ጾም በሆነ ሁሌ በቃ ሰው ስርዓት ይማራል ምናምን ነገርና፣ በቃ ለነፍሳቸው ነው የሚቆዩት፣ ለስጋቸው አይደለም የሚያደሉት ብዬ ነው ማስበው፣ እንደኔ እስከማውቀው ድረስ እና ብቻ ጠራለች። ግን ሀሰን በቃ አሳምኗታል። ልታምን አልቻለችም፣ አልፈለገችምም፣ ግን አሳምኗታል። በቃ ማሂዬ ምነግርሽ ነገር አለ፣ ጨዋታው ቀልዱ ይቀርና በቃ አብረን እንድንሆን እፈልጋለሁ እያላት ይገኛል። እና አንዳንዴ ዝም ብሎ ከመሬት ተነስቶ አብረሽኝ ሆኝ ወይም አብረኸኝ ሆኝ የሚባል ታሪክ የለምና እንደ ቅርበታችሁ ወስኗል። እንደገና ሂደቶች፣ ጊዜያቶች፣ ቀናቶች ይኖራሉ ጊዜም ቦታም ይህም በቃ ይመርጣል፣ እንጂ ዝም ብሎ የሆነ ሰላይ ተነስቶ በቃ የሆነ አንዴ ብልጭ ቦግ ሲልበት እንደዚህ ወድሻለሁ፣ አፈቅርሻለሁ ወይ ደግሞ ወድሃለሁ፣ አፈቅርሃለሁ ብሎ ዝም ብሎ በስሜት መነዳት አይደለም፣ በዛ ስሜቱ እርግጠኛ መሆን መቻል። አሁን ለምሳሌ እንደው እናውራና፣ ምሳሌ ሰጥቻችሁ፣ ቢያፈቅራት፣ የፍቅር ስሜት ቢሰማው፣ ጓደኛዋ ነው፣ ጓደኛው ነች፣ ዝም ብሎ ሄዶ ስሜቱን በገገማው መናገር ሳይሆን፣ ያ ስሜት እርግጠኛ ፍቅር ነው ወይ የሚለውን ነገር ለማረጋገጥ ጊዜ መውሰድ አለበት፣ ለራሱ ብዬ ነው ማስበው። አንድ ሰው ማንኛውም አይነት ሰው የሆነን ሰው አፍቅር ያለው ብሎ የፍቅር ስሜት ተሰማኝ ብሎ ሲናገር ያን ስሜቱን ቁጭ ብሎ ሊያስብበት ይገባል። እስከ ምን ድረስ ያደርሰኛል፣ ለፍቅርስ እስከምን ዋጋ ከፍላለሁ፣ እስከ የት ድረስ ይሄዳለሁ የሚለውን ነገር ቁጭ ብሎ ማውራት አለበት ከራሱ ጋር ብዬ ነው ማስበው ከዛ በኋላ ነው ራሱ አውጥቶ አውርዶ ይሆናል፣ ይሳካል። ቢሳካም ባይሳካም ያው ፍቅሩ ልትቀበለውም ላትቀበለውም ትችላለች። ሴትዮዋም ሴቷ ብትሆን ሊቀበላትም ላይቀበላትም ይችላል። ግን ማሰብ መቻል አለባቸው። በእነሱ ስሜት እርግጠኛ ሳይሆኑ ሄደው ፊት ጥብለው በቃ እንደዚህ ስሜታቸው የሚናገሩ ከሆነ የራሳቸውንም ሕይወት የሰውንም ሕይወት ያበላሻሉ። እና በዛ ስሜት እርግጠኛ መሆን አለባቸው ብዬ ነው የማስበው አንድ ሰዎች የፍቅር ስሜት ተሰማኝ፣ ያን ሰው ፈለግኩት፣ ያችን ሴት ፈለግኳት ብለው የሆነ ለራሳቸው ጥያቄ ሲያቀርቡ እስከምን ድረስ ነው ብሎ ማሰብ አለባቸው ብዬ ነው ማስበው። ከተሳሳትኩኝ አርሙኝ። እና አሁን ማሂ ያ ነገር ነው ምንም አልመሰላትም፣ እውነቱንም አልመሰላትም። የሆነ ሳ ላይ ሲከራከራት ምናምን አምኗለች። ጾም ስለሆነ ውሸት ይወሸኛል ብላ አላሰበችም። እና ግን እኔ እናንተ ምን አለን ያለችው ማለት ገና ጓደኛ ነን፣ እስከዛ ድረስ የሚያደራርስ ነገር ምን አለ? የሆነ ፍንጭ ሊኖር ይገባል። እውነቷን ነው። በጓደኝነትም ስትቆዩ የሆነ ፍንጭ የሚወዳችሁ ሰው የሚያፈቅራችሁ ሰው እያሳያችሁ እያሳያችሁ ነው የሚሄደው እንጂ በአንዴ ዱብ ብሎ አፈቅራችኋለሁ አይልም። ሴት ልጅም ያው ትረዳለች ያለውን ሁኔታ እና እንግዲህ ብቻ ጠይቋታል። አብረ መሆን አለብን ምናምን ብሏታል። እና ማሂ ልታምነው አልፈለገችም፣ ልታምኖም አልቻለችም። ደግሞ ማምነዋለች፣ ብቻ የሆነ ጤነኛ ነው ያበደ ምናምን ነው የመሰላትና፣ ሀሰንና ማሂ እንግዲህ ጥሩ ጊዜያትን እያሳለፉ ይገኛሉ። ደስ የሚሉ ልጅ ናቸው። በተለይ ኢንስታግራም ላይ የሚለቁት ፎቶ ይመቸኛል። የሆነ እንዴት ነው እንደ ታላቅና እንደ ታናሽ እህትና ወንድም ነው የሚመስሉት። ይከባበራሉ፣ ይዋደዳሉ፣ ይተሳሰባሉ። ማሂ ደግሞ በጣም የሰው ፍቅር አላት። ሰው ብቻ ለሚወዳት እሷ ራሷ ሰው ስትወድ እስከ ጥግ ድረስ ነው ለብሩክም ለሀይሜም ለሀሰንም ለወንድሟ ለአኗርም ያላት ቦታ በጣም ይለያል። ምርጥ የልጅ ናትና ቅብጠቷን ወደዋለሁ ምናምን። ለማንኛውም ግን ፕራንክ ባይሆንስ? ወይኔ ጉዴ ሀሰንን አትመኙ እያላችኋት ነበረ አፍቅሮች ሊሆን ይችላል። አትመኝ፣ ውሸቴን ነው ያለሽ፣ ፍራንክ ነው ያለሽ ምናምን እያላችኋት ነበር። ምንም አይወጣላት፣ የምትፈቀድ የምትወደድ ልጅ ናት። ግን ሀሰን በጣም ካሳቀኝና ከገረመኝ ነገር ማሄን እንደዚህ አላት። ዱሮም ሴቶች እኮ አለ ሀብታም ወንድ ቦርጫም፣ መላጣ ምናምን ነው የምትወድድ እያላት፣ ወይኔ ለነገሩ እኔም መላጣ ይመቸኛል፣ አልዋሻችሁም። መላጣ ነገ አውቄ ነው እና አዎ፣ እውነት ነው አሁን አሁን ላይ አንዳንድ ሰዎች ብዬ ነው የማወራው፣ ሁሉም ሰው ባይሆንም ጥቅምን ፍለጋ ነው የሚያስቀድሙት። በቃ አንድ ወንድ ከሆነ ከአንድ ሴት ጋር ሊሆን ሲል የሆነ ጥቅም ይፈልጋል። ምን አላት የሆነ ምንድነው ቤተሰቦቿ እንደዚህ ምናምን ይላሉ። ሴቶችም የሆነ የፍቅር ጥያቄ ሲጠየቁ ቶሎ ብለው ገንዘብን ነው በቃ መስፈርት የሚያደርጉት። የእውነት ይሄን የምላችሁ፣ በእርግጥ ወንዶቹ በርትተው እንዲሰሩ፣ በራሳቸው እንዲቀየሩ፣ በራሳቸው እንዲቆሙ፣ ራሳቸውን እንዲችሉ ይረዳል ይሄ ነገር። ግን አንዳንድ ሰዎች ደግሞ በሰዓቱ በጊዜው በቦታው ራሳቸውን መቻል ያቃታቸው ሰዎች ወንዶች በጣም ይጎዳሉ፣ ይሰበራሉ። በጣም ራሳቸውን እስከ ማጥፋት የሚደርሱበት ምክንያት ያ ነውና ለፍቅር ገንዘብ መስፈርት ይሆናል ብዬ አላስብም። የምሬ ነው ምላችሁ። መቀየር መለወጥ ይቻላል። የሰው ልጅ ካለበት ላይ ቆሞ ተቀምጦ አይቀርም አይኖርም እና በጥቅማ ጥቅም የማያምኑ ሰዎች አሉ። አብዛኞቹ ሴቶች ሲኦል ውስጥ ነው የሚኖሩት። በቃ ትዳራ አግብተው ለምን ገንዘብ ተከትለው ሄደው ማለት ነው አሁን ላይ ወንድም ምን አላት ነው የሚለውና በጣም የሚያስጠላ ነገር ነው። እንደውም አንድ ሰው ምን በቅርብ ማቀው ሲሆነና ምን ሲል ሰማውት መሰላችሁ የድሀ ልጅ ማግባት አልፈልግም ማለ እሱ ያለው ሆኖ ምናምን አይደለም ግን በቃ ቤተሰቧን ሰዋን መርዳት አልፈልግም። እሷን አግብቼ ረድቼ ምናምን ከዛ ደግሞ ለቤተሰብ ምን ብዬ ነው ወጪ የማወጣው እና አልፈልግም። ራሳቸውን የቻሉ ቤተሰቦች ከሆኑ ነው የምፈልገው ሲል ሰምቻለሁ እና አንዳንድ ሰዎች እንደዚህ አይነት አስተሳሰብ ማመለካከትም ያላቸው ሰዎች አሉእና ፍቅር በገንዘብ አይለካም፣ ፍቅር በወረት አይለካም፣ በጥቅማ ጥቅም አይመዘንም። በቃ ባጭሩና ትምህርት አለው ብዬ ነው የማስበው። አንዳንድ ወንዶች ደግሞ ሙሉ በሙሉ ሙሉ ሁሉም ሴቶች በቃ ከጥቅም ጋር ለገንዘብ ብለው ወንድ የሚያገቡ ምናምን ትዳር የሚይዙ ምናምን ይመስላቸዋል። ግን ስርዓት ያላት ሴት አስተዋይ የሆነች ሴት አብረን እንደግ አብረን እንስራ የምትል ሴት ነው ያለች ና እነዚህን ሴቶችም መርሳት የለብንም ብዬ ነው የማስበው ና ገንዘብ ያልቃል፣ ይጠፋል። ፍቅር፣ ትክክለኛ ፍቅር ግን ሊጠፋል ሊያልቅ አይችልም። እና ከወረት ጋር ምናምን መያያዝ የለበትም ብዬ ነው ማስበው እንደ እኔ ማለት ነውና፣ ፍቅር ያሸንፋል። ባጭሩ፣ ሴቶችም ጥቅም ፈልጋችሁ ከምትሄዱ፣ ንጹህ ልብ፣ ንጹህ ፍቅርን ተቀበሉ እላለውኝ ባጭሩ ማለት ነውና። ሀሰን የዚህ ቦርጫም መላጣ ምናምን አፍታም ሰው ነው ምናምን ብሏል። ይህን ነገር ያነሳበት የራሱ ምክንያት አለው ብዬ ነው የማስበው። ዝም ብሎ ለማሳቅ ምናምን ነው፣ ፈን ለማረግ ነው። ግን ትክክለኛ ነገር ነው የተናገረው። አንዳንዶቹ አሁን ላይ በቃ ህይወታቸው ባጭሩ ሊቀያየር በቃ፣ እንደዚህ አድርጊ እንደዚህ ነው ምናምን ነው የሚሉት። ግን ያንን ስንፈልግ ደግሞ ራሳችንን እናጣለን። ነገ ከነጎዲያ ማን ወጣበት ችግር ውስጥ እንገባለን፣ ገንዘብ ስናሳደድ ገንዘብ ስንመርጥና፣ ንጹህ ፍቅርን አስቀድሙ ለማለት እወዳለው። ፍቅር ቁርስ፣ ምሳ፣ ራት አይሆንም አውቃለሁ፣ ግን ቢያንስ ያን ሰው ገንዘብ የለም ብላችሁ የሚወዳችሁን ሰው መግፋት የለባችሁም። የሚወዳችሁ ከሆነ ያን ሰው መቀየር ትችላላችሁ። ሰርቶ መለወጥ እንደሚችል ማበረታታት ከጎኑ ናችሁ እንጂ መናቅ፣ ዝቅ ማድረግ አልፈልግም ብሎ የሆነ ነገር ማድረግ እንቧ ከሮዬ ማለት ለእናንተም ነገ የያዛችሁት ገንዘብ ራሱ ተበትኖ በአምስት ደቂቃ በአስር ሰከንድ የሚጠፋ ነገር ሊሆን ይችላል። ስለዚህ ገንዘብን አታስቀድሙ እና ማሂና ሀሰን በስተመጨረሻም ተቃቅፎ ጓደኝነታቸውን አስቀጥለው ሄደዋል ማለት ነው። ሆነ ቀን ግን ኢንሻአላህ ማለት ነው። ይሄ በቃ የፍቅር ጥያቄ አቅርቦላት ኒካ አስሮ ለማየት ያብቃን። ይሄን ነው የምመኘው። ምርጥ ናቸው ሁለት። በእርግጥ ወንድና ሴት ምርጥ ጓደኛ መሆን ይችላል በደንብ ግን፣ ዝም ብዬ በቃ ጥሩ ነገር ተመኘውላቸው ሁለቱም ጥሩ ስለሆኑ ስለተግባቡ ምናምን አብሮ በሆኑ ብዬ ተመኝቼ ነው እና በጓደኝነትም እንደዚህ ጥሩ ፍቅር መሰጣጣት አለ። ግን እሷውን ወይ ሌላ ሴት ቢያፈቅር ወይ እሷ ሌላ ወንድ ብታፈቅር ጓደኝነታቸው እንዲህ አይቀጥልም። እንደዚህ የልብ ጓደኛው ነው አይቀጥሉም። አሁን ሁለቱ ሲንግል ስለሆኑ ነው። አይደለም እንደዚህ አለች ማለት እኔ እኮ በህይወቴ ላይ ሰው አለ ማለት አይደለም። ግን ይሄ ነገር እንዴት ነው ድንገት ምናምን እያለች ሰው እንደሌላት በዚሁ አጋጣሚ ነገር አለች እና ኤኒዌይስ፣ ግን ያው አንድ ብትሆኑ ደስ ይለናል። ለእናንተም ጥሩ ነው ብዬ አስባለሁ። እንዴ ከሚያውቁት ሰው ጋር የሰፈር ሰው ጓደኛ፣ ለብዙ ጊዜ አብሮሽ የቆየ ድክመትሽን፣ ጠንካራ ጎንሽን፣ ጎዶሎሽን የሚያውቅ ሰው ማለት እንዴት ነው ሙሉ ያረግሻል። በቃ ሰው ለሰው መድኃኒቱ ነው። በቃ ሙሉ የሚያረጋችሁ ሰው ነው፣ ሰው የሚያስመስላችሁ ሰው ነው። እና አብራችሁ ብትሆኑ ጥሩ ነው፣ ጓደኝነታችሁም ደስ ይላል። በዚሁ ቀጥሉ ለማለት ነው። አብራችሁ ስለነበራችሁ አመሰግናለሁ። በማሂ በሀሰን ስም እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ወዳችኋለሁ። ባይ